ሰላም እንደምናላችሁ፣ የተወደዳችሁ ተመልካቾች። ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ቤተልሔም ደመቀነኝ። በቅድሚያም አርዕስተ ዜና። በከተማው ኢንተርፕራይዝ ከውጭ የሚገቡ ምርቶችን በመቀነስ እያመረቱ መሆናቸውን የሀዲያ ዞን ስራ እድል ፈጠራና ኢንተርፕራይዞች ልማት መምሪያ ገለጸ። መጪውን የፋሲካ በዓልን በህብረተሰቡ በሰላም ማክበር እንዲችል የፖሊስ አካላት ሰላም የማስጠበቅ ተግባራቸውን እንዲወጡ የጋራ ግንዛቤ መድረክ ተካሄደ። በክልሉ በሁሉም ግብርና ዘርፎች የህብረተሰቡን ተጠቃሚነት የሚያረጋግጡ ተጨባጭ ለውጦች እየተመዘገቡ ነው ሲሉ አቶ ኡስማን ሱሩር ገለጹ። ከውጭ የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንንና የጥምር ዜጋ ባለቤቶችን መብት የሚገድብ ህግ አጸደቀ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን፣ አብራችሁን ቆዩ። መጪውን የፋሲካ በዓልን ህብረተሰቡ በሰላም ማክበር እንዲችል የፖሊስ አካላት ሰላም የማስጠበቅ ተግባራቸውን እንዲወጡ የጋራ ግንዛቤ መድረክ ተካሄደ። በበዓሉ ወቅት ህብረተሰቡ በሰላም ወጥቶ እንዲገባና ሊከሰቱ የሚችሉ ህገ ወጥ ተግባራትና የወንጀል እንቅስቃሴዎች ቢኖሩ ቀድሞ የመከላከልና የማስቀረት ስራ ለመስራት የፖሊስ አካላት ዝግጁ መሆናቸውን ገልጸዋል። ተጨማሪ አለን። የሀዲያ ዞን ፖሊስ አዛዥ ዋና ኢንስፔክተር ተሾመ ባቲሶ በኦሪንቴሽን መድረክ ላይ ከሁሉም መዋቅሮች ለተወጣጡ የፖሊስ አካላት የወንጀል ተግባርን ተከታትሎ መከላከል የዘውትር ተግባራቸውን መሆኑን አብራርተው፣ መጪው ፋሲካ በዓል የተለያዩ የጸጥታ ስራዎች እንዲሰሩ ቅድመ ዝግጅት እንዲደረግ በመግለጽ ይህንን ተግባራዊ ለማድረግ ግብረ ኃይል ተቋቁሞ ወደ ስራ መግባት እንዳለበትም ኦሪንቴሽን ተሰጥቷል። ከመድረክ ተሳታፊዎች አስተያየታቸውን የሰጡት ፖሊሶች በበኩላቸው እንደተናገሩት በዞናችንም ሆነ በሆሳና ከተማ ሰላም እንዳ ተግተው ተክተው የሚሰሩ ጸረ ሰላም ኃይሎች እንዳሉ በማንሳት በማንኛውም ወንጀል ድርጊቶች ተሳታፊዎችና ተባባሪዎች ላይ የማይደገም እርምጃ እየተወሰደ እንዳለና ወንጀል ከመከሰቱ በፊት ቀድሞ የመከላከል ስራ ተጠናክሮ እየተሰራ እንዳለም ተናግረዋል። ከቤቱ ለተነሳው አስተያየትና ጥያቄ መልስ ከመድረኩ ኮማንደር ሳህሉ ምላሽ ሲሰጡ እንደተናገሩት ከቀድሞ ይልቅ ዘንድሮ ብዙ ሕዝብ ወደ ዞናችን ወደ ወሳና ከተማ እየገባ በመሆኑ በበዓል ወቅት ስልቱን ቀይረው ወንጀል ሊሰሩ የሚሞክሩ ግለሰቦች ሊኖሩ እንደሚችሉም ገልጸው የስጋት ቀጠና ቦታዎች ተለይተው ልዩ ኦፕሬሽን እና ፍተሻ ስራዎች በመኪና፣ በአልጋ ቤቶችና የተለያዩ መጠጥ ቤቶች እንዲሁም ኬላዎች እንዲካሄድ አሳስበዋል። አክለውም በዓሉን ምክንያት አድርገው የሚመጡ ህገወጥ የጦር መሳሪያ ዝውውር፣ የትራፊክ ና የእሳት አደጋዎች፣ ሀሰተኛ የብር ኖትና በአድ ነገሮችን በምግብ ና በምግብ ነክ እቃ ንግድ ላይ የመቀላቀል ድርጊት እንዳያጋጥሙ አስቀድሞ የመከላከል ግብረ ኃይል በሁሉም መዋቅሮች ተቋቁሞ ሪፖርት እንዲደረግም አስገንዝበዋል። መጨረሻም የሀዲያ ዞን ፖሊስ አዛዥ ዋና ኢንስፔክተር ተሾመ ባትሶ እንዳሳሰቡት በዞንና ከተማ አስተዳደር ባንክ ቤቶች፣ ሃይማኖት ተቋማትና መስሪያ ቤቶች ላይ ላሉ የጥብቃ ሰራተኞች ነቅተው እንዲጠብቁ ኦሪንቴሽን ስራ መሰራት እንዳለበትም አንስተዋል። ከፖሊስ ኃይል ጋርም ሁሉም ባለድርሻ አካላት በቅንጅት በመስራት መጪው የፋሲካ በዓል በሰላም እንዲከበር የበኩላቸውን እንዲወጡ መልእክት አስተላልፈዋል ሲል የዞኑ መንግስት ኮሚኒኬሽን ዘግቧል። በከተማው ኢንተርፕራይዝ ከውጭ የሚገቡ ምርቶችን በመቀነስ እያመረቱ መሆኑን የሀዲያ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ገለጸ። ለዝርዝሩ ፋሲሎን ደግሞ 19ኛው የኢትዮጵያ አነስተኛና መካከለኛ አምራች ኤንተርፕራይዞች በህንድ ኒው ዴሊ ኤክስፖ እና የቢዝነስ ፎረም ላይ እየተሳተፉ ይገኛል። ሀብቴ ፈርኒቸር ኢንተርፕራይዝ የማዕከላዊ ኢትዮጵያ ክልልን ወክሎ በኤክስፖም እየተሳተፈ ነው። የሀብቴ ፈርኒቸር ኢንተርፕራይዝ ስራ አስኪያጅ አቶ ሀብቴ ደስታ ኢንተርፕራይዙ በህንድ ሀገር በሚካሄደው ዓለም አቀፍ ኤክስፖ ላይ መሳተፍ የተሻለ የገበያ ስር ለመፍጠር ያግዛልን ብሏል። በኢትዮጵያ ከተመረጡ 30 ኢንተርፕራይዞች መካከል ሀብቴ ፈርኒቸር የማዕከላዊ ኢትዮጵያ ክልልን ወክሎ በኤክስፖ እየተሳተፈ መሆኑ መሆኑንም ገልጸዋል። ህንድ ሀገር በሚደረገው ዓለም አቀፍ ኤክስፖ መሳተፍ ከገበያ ትስስር በተጨማሪ ትውውቅና የልምድ ልውውጥ ለማድረግ እድል ይፈጥራልም ብሏል። የሀዲያ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ አቶ ፋንታውን ሊራንሶ ኢንተርፕራይዞች ከውጭ የሚገቡ ምርቶችን በማስቀረት ደረጃውን እየጠበቀ የሀገር ውስጥ ምርቶችን እያመረቱ እንደሆነም ተናግሯል። ሀብቴ ፈርኒቸር ኢንተርፕራይዝ የጥራት ደረጃዎችን እያሟላ ምርቶችን እያመረተ መሆኑን ጠቅሰው በዚህም ህንድ ሀገር እየተካሄደ ባለው የንግድ ኤክስፖ ሰለሎን ወክሎ እየሳተፈ እንደሆነም ተናግረዋል። ዋናው አላማም ከመጀመሪያ ጀምሮ ኢንተርፕራይዞች ሲደራጁ አሁን አብዛኛው ኢንተርፕራይዝ ከራሱ አልፎ ለሀገር የሚሆን ምርት እንዲያመርት ከውጭ የሚገባውን ምርት ማስቀራት እንዲችል ወጪ ምርቶች ምንላቸውን ወጪና ገቢ ምርቶች ምንላቸውን በሙሉ በሀገር ውስጥ በራሱ አቅም በራሱ እውቀት በራሱ ችሎታ በራሱ ጸጋ የአመራታይ እንዴት ነው ዋና ስልጣና መስጠታቸው እና ስደራጆ አሁን አብቴ ፋርኒቸር የተመረጠበት መንገድ እጅግ በጣም ለሌሎቹ ተመክሮ የሚሆን ነው ነው በአጠቃላይ ስራውንም በምናይበት ጊዜ እጅግ በጣም የተሻለ ኤክስፖርት ስታንዳርድ ነው ምርቶችን ነው ማምረት እየቻለ ያለው። አምራች ኢንተርፕራይዞች ተወዳዳሪና ተመራጭ እንዲሆኑ ምቹ የገበያ ትስር እየተፈጠረ መሆኑን አንስተው በንግድና ባዛር መሳተፋቸው የተሻለ ልምድና ተሞክሮ የሚያሳድጉበት መሆኑንም አስረድተዋል። የገበያ ትስሩን የመፍጠሩን ሂደት አንደኛ እዙ ሀገር ውስጥ ከመንግስት ተቋማት ጋር የገበያ ትስር የሚፈጠርበት ሁኔታ አለ። ትላልቅ ነጋዴዎች ብንላቸው ለመኖሪያ ቤቶቻቸው ለቢሮዎች እስከ ክልል ቢሮዎች ድረስ የገበያ ትስስር ተፈጥሮ እየተሰራ ያለበት ሁኔታ አለ። አሁን ከዚህ አልፎ ደግሞ በዓለም አቀፍ ንግድና ባዛር እንትን ላይ በተዘጋጀው ዓለም አቀፍ ፕሮግራም ላይ መሳተፍ መቻሉ ደግሞ እጅግ በጣም አበረታችና በጣም ደስ የሚል አሁን ምርቱን ወስዶ በሚያስታወቅበት ጊዜ በቪዲዮ የሚሄድ አጠቃላይ እንትንን በቪዲዮ ጭምር ያቀርባል። ከዛ ውጭ ደግሞ ሳምፕል የሚሄዱ ከየ አይተሙ የሚሄዱ እቃዎች አሉ። ይህ በአለም አቀፍ ደረጃ በሀገር ደረጃ ተወዳዳሪ ሆኖ ሰላሳ ከተመረጡት ኢንተርፕራይዞች ውስጥ መግባት በራሱ እጅግ በጣም የሚያበረታታና ሌሎችም ይህን ልምድ ወስዶ ትምህርቱን ወስዶ የተሻለ መነሳሳትን የሚፈጥር ነገር ነው ያለው። በክልሉ በሁሉም ግብርና ዘርፎች የህብረተሰቡን ተጠቃሚነት የሚያረጋግጡ ተጨባጭ ለውጦች እየተመዘገቡ ነው ሲሉ አቶ ስማን ሱሩር ገለጹ። የማዕከላዊ ኢትዮጵያ ክልል የግብርና ቢሮ የ2017 የ9 ወራት ዋና ዋና ግቦች አፈጻጸምና ቀጣይ አቅጣጫ ላይ ከዘርፉ አመራሮችና ባለሙያዎች ጋር የውይይት መድረክ በዱራሚ ከተማ አካሂዷል። የውይይት መድረኩ የተቀናጀ ግብርና ለህብረተሰብ ብልጽግና በሚል መሪ ሀሳብ ነው የተካሄደው። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ስማን ስሩር በክልሉ በሁሉም ግብርና ዘርፍ የህብረተሰብን ተጠቃሚነት የሚያረጋግጡ ተጨባጭ ለውጦች መመዝገባቸውን ተናግረዋል። ባለፉት ዘጠኝ ወራት የግብርና ስራ አፈጻጸም በሁሉም አፈጻጸም ደረጃ ሲገመገም ኑሮ ውድነትን በማረጋጋት ለወጣቶች ስራ እድል በመፍጠር ኢኮኖሚን በማሳደግና በሌሎችም አመርቂ ውጤቶች እንደተመዘገቡ አቶ ኡስማን ገልጸዋል። በክልሉ በዘርፉ የቴክኖሎጂ ሽግግርን በመጠቀምና አዳዲስ ኢኒሺቲቮችን በማምጣት እየታዩ ያሉ ለውጦች እጅግ ተስፋ ሰጪ ናቸው ያሉት ኃላፊው በቀጣይ በግብርና ዘርፍ የምርት አቅርቦትን በማጎልበት የኑሮ ውድነቱን ለመቀነስ ሁሉም ባለድርሻ አካላት በቅንጅት መስራት እንዳለባቸው አስገንዝበዋል። እንደ ክልል በተቀናጀ የተዘጋጀ ግብርና ዘርፍ ላይ የሚታየው ውጤት አበረታች እንደሆነ ያነሱት አቶ ኡስማን በዘርፉ የተጀመሩ ተግባራትን ከግብ ለማድረስ ከምንጊዜውም በላይ ተጠናክሮ መቀጠል እንደሚገባ ገልጸዋል። በመድረኩ ባለፉት ዘጠኝ ወራት በግብርና በሁሉም ዘርፍ የተከናወኑ የስራ አፈጻጸም ላይ ተስፋ ሰጪ ውጤቶች መመዝገባቸውን የሚያመላክት ሪፖርት የቀረበ ሲሆን በቀጣይ አቅጣጫ ዙሪያ ውይይት ተደርጓል ሲል ባልደረባችን ደግነት ላምቦሮ ከዱራሜ ዘግቧል። በ12ኛ ክፍል መልቀቂያ ፈተና ምንም ተማሪ ያላለፉ ሰባት መቶ ትምህርት ቤቶችን ለማብቃት እቅድ ተይዞ እየተሰራ መሆኑን የትምህርት ሚኒስቴር አስታወቀ። ለዝርዝሩ ነብዩ ዮናስ የትምህርት ሚኒስቴር ሰራተኞች በዘጠኝ ወራት እቅድ አፈጻጸም ላይ ውይይት አድርገዋል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋም በዚህ ወቅት እንደገለጹት የመንግስት ትምህርት ቤቶችን በማብቃት ጥራት ያለው ትምህርት ለዜጎች ሁሉ ለማድረስ እየተሰራም ነው ብለዋል። በሁሉም መስክ ያለውን ችግር መፍታት የሚቻለው መሐንዲሶች፣ ቴክኖሎጂስቶች፣ ቴክኒሽያኖች፣ ሌሎችም ባለሙያዎች በጥራትና በብቃት መስራት ሲችሉ ነው ብለዋል። የትምህርት ቤቶችን ደረጃ በማሻሻል መምህራንን አቅም በማሳደግና በሌሎች የአጠቃላይ ከፍተኛ ትምህርት ዘርፎች የተጀመሩ የሚሰሩ የሪፎርም ስራዎች ተጠናክረው እንዲቀጥሉ ተናግረዋል። በ12ተኛ ክፍል መልቀቂያ ፈተና ምንም ተማሪ ያላሳለፉ 700 ትምህርት ቤቶችን ለማብቃት እቅድ ተይዞ እየተሰራ ነው ማለታቸውንም የሚኒስትሩ መረጃ ያመለክታል። በመድረኩ ላይ የተገኙት የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው በትምህርት ላይ የሚደረግ ኢንቨስትመንት እጅግ ትልቁ ተግባር መሆኑን ጠቁመው ከዚህ አንጻር እየተሰራ ያለው ስራ ተስፋ ሰጪ መሆኑንም ተናግረዋል። ትምህርት ላይ እየተደረገ ያለው ሪፎርም ሌሎችን ተቋማት ሊቀይር የሚችል መሆኑንም እንደሚ ገለጹ በተፈጥሮና ሰው ሰራሽ ችግር ከትምህርት ገበታ ውጭ የሆኑ ተማሪዎች ወደ ትምህርት ቤት እንዲመለሱ የሚደረገው ጥረት ተጠናክሮ ሊቀጥል እንደሚገባም አጽንኦት ሰጥተዋል ሲል ኤፍቢሲ ዘግቧል። በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘውን ገቢ እንዲቀንስ ምክንያት መሆኑን የኢንዱስትሪ ሚኒስቴር አስታወቀ። ነቢዩ ዮናስ ኢትዮጵያ በእንስሳት ሀብት ከአፍሪካ ቀዳሚ ብትሆንም ከጸጋው በሚፈለገው ልክ ተጠቃሚ አለመሆኗን የዘርፉ ባለሙያዎች ያስረዳሉ። የእንስሳት ሀብት አጠቃቀም ከዘልማዳዊ አሰራር ባለመላቀቁም በተለይም የቆዳና ቆዳ ውጤቶች አምራች ኢንዱስትሪው ጥራት ላይ ጥሬ ዕቃ እንዲያገኝ ተግዳሮት ሆኗል። እሴት የተጨመረባቸው የቆዳ ውጤቶች ከፍተኛ የውጭ ምንዛሬ የማስገኘት እድላቸው ሰፊ ቢሆንም የእሴት ሰንሰለት ላይ እያጋጠሙ ባሉ ችግሮች ተጠቃሚ መሆን አለመቻል ነው። የኢንዱስትሪ ሚኒስቴር መረጃ የሚያሳ ታየው የኢንዱስትሪ ሚኒስትር ዴታ ታረቀኝ ብሉልታ ከዚያ ጋር በነበራቸው ቆይታም የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ አለማድረጉን አንስተዋል። ይህ አመለካከት ለእርድ የሚሰጠውን ትኩረት በመቀነስ የእንስሳት ቆዳ ጥራት እንዲጓደል፣ ለሚፈለገው ጥቅም እንዳይውል ማድረጉን አመልክተዋል። በዓላትን ተከትሎ በባለሙያ የማይፈጸም የእንስሳት እርድ ደግሞም የቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚጠቅመው ገቢ እንዳይገኝ እያደረገ መሆኑን ነው ያብራሩት። እርባታ ስርዓታችን ስጋን እንጂ ቆዳን ታሳቢ ያደረገ አይደለም። ስለዚህ ስናረባ ቆዳ ከብቶችን ወይ ፍየሎችን፣ በጎችን፣ ግመሎችን እንገርፋቸዋለን። ስለዚህ ስንገርፋቸው የቆዳን ጥራት እንቀንሳለን። አንዳንድ አዋፋት ይቀመጡባቸዋል። ያ ቆዳ ጥራት ላይ የራሱ የሆነ ጉሎ አስተዋጽኦ አለው። በዓል ሲመጣ ብዙ እንስሳቶች ወደ እርድ የሚገቡበት ነው። ሲታረዱ ደግሞ ለቆዳው ሳይሆን ስጋ ላይ ትኩረት የሚሰጥበት ነው። ሰው ስጋውን ፈልጎ ቶሎ ቶሎ የሚያርደው እንጂ ነገር ግን የቆዳው ጥራት ተጠብቆ ቆዳው ከታረደ በኋላ የት መቆያ እንደሚቆይ ታውቆ አይደለም። ስለዚህ እርድ ላይ ዝም ብሎ ሲታረድ ቆዳ የመቀዳደድ ባህሪ ያለው። እንደ ሚኒስትር ዴታው ገለጻ ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች። በስትራቴጂው የቆዳ ጥራት ላይ እያጋጠሙ ያሉ ችግሮች በጥናት መለየታቸውን እናም ለዚህ የሚሆን መፍትሄ መቀመጡን አንስተዋል። ከእንስሳት እርባታ ጀምሮ የቆዳ ጥራትን ለማስጠበቅና በየአካባቢው የሚፈጸም የእንስሳት እርድን ለመከላከል ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ነው ያብራሩት። የሰለጠኑ ባለሙያዎች ናቸው መታረድ አለባቸው። እንስሳት በየቤቱ መታረድም የለባቸውም፣ በተለይ ከህብረተሰብ ጤናም ጋር ከቆዳ ጥራትም ጋር ተያይዞ። ስለዚህ ያ ባህል በሂደት መቀየር ያለበት ነው። ይሄ ችግር ከተለዩ በኋላ ይህን ችግር እንዴት እናረማቸዋለን የሚል ስትራቴጂው ላይ የቅንጅት ስራ እየሰራ ነው። በተለይ ኢንዱስትሪ ሚኒስቴር፣ የግብርና ሚኒስቴር፣ የንግድና ቀጠናዊ ትስስር ከእርባታ ጀምሮ እስከ እርድና እስከ ቆዳ ማሰባሰብ ያለውን ሂደት የተሻለ ስራ ተጀምሯል። አቶ ወንዱ ለገሰ የኢትዮጵያ ቆዳ ኢንስቲትዩት ከአስር ዓመት በላይ ዋና ዳይሬክተርነት የመሩናም በቆዳ ኢንዱስትሪ ዘርፍ ረጅም ጊዜ ልምድ ያላቸው ናቸው። እርሳቸው እንደሚሉት በኢትዮጵያ እንስሳት ቆዳ ተፈላጊነት ከጊዜ ወደ ጊዜ እያሽቆለቆለ የመምጣቱ ዋነኛ ምክንያት ሕገወጥ እርድ ነው የሚላሉ እርዱ ጥንቃቄና በባለሙያ ባለመፈጸሙ ቆዳው ላይ ጉዳት በማድረስ ኢንዱስትሪዎች የሚፈልጉትን ጥራቱን የጠበቀ ጥሬ ዕቃ እንዳያገኙ አድርጓል ነው ያሉት። የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ በበኩላቸው አሁን ላይ ኢትዮጵያ የምርት ጥራት ተወዳዳሪነት ለማሳደግ የጥራት ጥራት መንደር ገንብታለች ብለዋል። እንደ ቢቢሲ ዘገባ ይህ እድል በመጠቀም ከጥሬ ቆዳና ሌጦ አቅርቦት ጥራት ጋር በተያዘ የሚያጋጥሙ ችግሮችን ለመፍታት ለባለሙያዎች የስራ ላይ ስልጠና ጨምሮ የተለያዩ ጥረቶች እየተደረጉም ነው ብለዋል። ቤት ውስጥ ለአመት በዓል ስጋውን ብለን በፍጥነት ለማይችል ሰው ሰጥተን ቆዳውን አስቀድደን ከዛ በኋላ ደግሞ ያንን ቆዳ ለቆዳ ፋብሪካዎች ስንሰጣቸው አይገዙትም። ስለማይገዙት ወደቀ ይባላል። ቆዳ የወደቀው መጀመሪያውኑ ቆዳው እንዲሆን ሲገፈፍ የተሰራበት ብዙ ግድፈቶች ቆዳው እንዲወድቅ ያደርጉታል። የመሰረተ ልማት ችግር የለብንም። አሁን ባለሀብቶቻችን፣ በተለይ ምርት የሚያመርቱ እንደ ስራልስቶች በዓለም ደረጃ ተወዳዳሪ የሚያደርጋቸውን ስታንዳርድ ካልያዙ ገቢያ ሊያገኙ አይችሉም። ኢትዮጵያ ብቻ ሳይሆን በጎረቤቱ ሀገሮቻችንም እዚህ መጥቶ እንዲጠቀሙ እየተሰራ ያለበት ሁኔታ ነው ያለ። እንደ ሀገር ያለን ፖቴንሻል በጣም ትልቅ ነው። ኦንጆፕ ትሬኒንግ እንዲወስድ በማድረግ ሪአጀስት በማድረግ ሪትሬን በማድረግ የሰው ኃይላችንን ለተፈላጊው መዋ እንዲበቃ ማድረግ ይቻላል።